የምትቆመም ኤች አይ ቪ ስላለበት መሞታም አይቀርም ነበር። አይናደዱ፣ እግዚአብሔር በዚህ ሞታ እሱም እንዲቀጣ ይሆናል። ለያዥ ለምን አልቻልም ብሎ ሲተኩስ ወደ ኪችን ላይ ተቦድሷል። ይህን ነገር ተናግሬ ነበር። ኪዮንስ ቤተሰቦቿ ቤት ውስጥ ያሉት ሰዎች ይሄ ማንም አልደረሰው። አላህ ሲይዛቸው ቤት ውስጥ በደም የተጨማለቀ ምንጣፍ ተገኘ። ዮኒ ማኛው የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥም በውጭም ያለችሁትን እየጠየኩኝ እየጠየቅኩኝ ቃል በቃል ያለው ነገር ምንድን ነው? መግፋት በገዳይነት ሊያስጠረጥር አይችልም ነው ያለው፣ መግፋት። ስለዚህ ገፍቷታል ብሎ ቃል በቃል ተና እስኪ ወደ ሙሉ ቪዲዮቹን ይሄድ። አሳዛኙ የቀነኒ ጉዳይ አሁንም እንዳወዛገበ ነው ያለው ማለት ነው። አዳዲስ ፎቶዎች መረጃዎች፣ እንደዚሁ አስደንጋጭ የሆኑ መረጃዎች እየወጡ ነው ያሉት ያሉትን ነገሮች አብረን ሰብስክራይብ ያላረጋችሁ ሰብስክራይብ በላይክ ጀምሮ ወደ ቪዲዮ እንግባ። አዱኛ ዋቆ የቀነኒ አዱኛ አባት፣ የልጄን ደም እንድታወጡልኝ የኢትዮጵያ ህዝብ በአገር ውስጥም በውጭ ያላችሁትን እየጠየኩኝ፣ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ፣ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ እማይሆን ቅስቀሳና የልጄን ደም ለመደበቅ እኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። ወጣ ሆስፒታል ስትሄድ ምን እንዳደረጉት አኪዋለች። ቤተሰቦቿ፣ ቤት ውስጥ ያሉት ሰዎች ይሄ ማንም አልደረሰውም። ይሄ መረጃ ስሙት፣ ይሄንን ውሰዱት። ሙሉ ቤቱን ወልውለውት፣ ደረጃውን እየወለወሉ ነው። ፖሊስ የደረሱ ከዛንስ፣ ቤቱ አልተዘጋም አልተመረመረም። ይሄ ሁሉ ሰው ገብቶ እኮ አወራ መጡ ቤቱ አልተዘጋም። ለሳምንት ቤቱን ከፍ አፉን ከፍቶ ነበር ቤቱ እንደዛ። ቤቱ መረጃ እንዳይገኝ፣ ደም እንዳይገኝ ቤቱን ወልውሎ ጠርጎ አውጥቶ፣ ምን ቢገኝ አሪፍ ነው? እገስዋር ምንጣፍ፣ በደም የተጨማለቀ ምንጣፍ ተገኙ። ከቤት ውስጥ ሆኑ ማኛ ወጥቶ ያንን ስለምንጣፉ ሲያወራ ኦሮሞ ስለሆነ ለማሳሰር ብሎ የውሸት መረጃ እየጠባጠረ ነው አሉ። ዝም ብዬ ሰማው። እውነቱ ውስጥ ወጣ ብዬ ፖሊስ በበቀደሙ ቀጠሮ ላይ ከቤት ውስጥ ደም በደም የተጨማለቀ ምንጣፍ እንዳገኘ ፖሊስ አነበበ። አሁንስ ምን ልትሉ ይሄ ሁሉ መረጃ ይሄ ሁሉ ፎቶ እየወጣ ቴክስቷ ጭምር ቴክስት ከሌላ ሴት ጋር የተጫዘ የተጻጻፈችው ህይወትን እንደመረራት ጽፋ፣ የመጀመሪያውን ፎቶ ፊልተር ነው ብላችሁ፣ የሁለተኛውን እግር የእሷ እግር አይደለም ብላችሁ፣ የዛሬውን ስምልት ፊት ለፊት እንደዚህ የምታየሆን አይን ውስጥ መቼ ስትወልቂ አይን ውስጥ አይመታም። የሆነ ነገር ግን አንድ ነገር ክርትያ አሁን ለምሳሌ ማለት ነው የሆነ ሰው ሲሆነ ሰው ህይወቱ ሲያልፍ ማለት አጠገቡ ያለ ሰው እኮ በአሻራ ራሱ እኮ ሊያዝ ይችላል። አሻራ እንዴት አይኖረውም? ማለት አሻራ እንዴት አይነሳም? ቤት ውስጥ ያለው ሰው ደግሞ በሙሉ መያዝ ነበረበት፣ እህትዮውም፣ ሰራተኛዋ ቤት ውስጥ ያለው ሰው መያዝ ነበረበት። እንደውም የእሷን ፓስወርድ ያቁታሉ። ስልኳ ማን እጅ ላይ ነበረ? የሰራተኛ የእህትዮ እጅ ላይ የነበረው ፓስወርዷን ታውቃለች። ሆኖም ግን አሁንም የኢትዮጵያ ፖሊስ እንደዚህ በ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 ቤት ውስጥ ደግሞ ቤቱ ፎቶ ተነስተዋል። በኪችን በኩል ተተኩሶባት የተበሳሰው ቤት ዳሰት። ሌላ የሚፈልጉን ነገር አለ። ምን ልጨምር? ሌላኛው ወንድሟ ጋር ቀጥቅጦ ቀጥቅጦ ሲተኩስባት ወንድምየው ታናሿ ማለት ነው። አሁን ነገ ቪዲዮ ወጥቶ ሊሰራ ነው። አባትዮው እንዴት እንደሚያነቡ ሲያወሩ ልጄ ፕሊስ፣ ለልጄ ድምፁንልኝ ሁለተኛ ሞትኩ እኮ እኔ፣ እንቅልፍ አጣሁኝ። ለሊቱ ሙሉ ሳለቅስ ነው ማድረው። አይደለም እሳቸው እሳቸውን ለመረዳት እኔ ራሴ እንቅልፍ የለኝም። በጣም ነው ማስበው። ሶፊ ጋር ደውዬ ታገኛለች። መባ ደግሞ ተውት። ባሏ ራሱ ግራ እስኪገባው ድረስ አላስተኛ ብለን ለሊቱን ሙሉ ስናወራ ነው የምናድረው። አበደ በሷ ናት። ግን መረጃ በየቀኑ መጥቶ መጥቶ እየተሰጠኝ ይሄንን እያየው እኔ ዝም ካልኩኝ ከገዳዩ አልተናነስም። ጭካኔ ማለት ነው። ይሄንን የልጅቷን እውነት ደብቄ ዝም ካልኩኝ ማለት ነው። ኦኬ ደፋሪ ብሄር የለውም፣ ሃይማኖት የለውም፣ ዘርም የለውም። ይሄን ይወቁ። ገዳይ ነው። አቢዩ ዘሩ ዳሴ እንጂ ኦሮሞ፣ እንዲ ከኦሮሞ ጋር የሚያገናኝ ነገር የለም። እሷ ኦሮሞ እኮ ናት። እሷም እኮ በማንነት ሳታፍር አልመች አሉ። እሱ በባት ባናቱ እሷን በእናት በአባቱ የት አባታችሁ መፈናፈኛ አጡ። እንዴት አድርጎ ሰው ላይ ያላክካሉ? ለመላከክም እድል አጡ፣ እድል አጡ እንጂ ልጅቷ እንደው ፈጣሪ ብሎት በእናቷ ሂዳ እንደው አማራ ክልል የተወለደች እናት ራሱ ብትሆን ሂዶ ያላክፉ ነበር ወይ? ወይ የሆነ ትግሬ ልጅቷ ስፈጥናት በእናትን በአባትም ሆነች እሱ እንደዛ ሆ ከዛ ንስ የአንዱ አለም ጥላቻ ኖሮብኝ አደለም፣ ግን በሴቶች ላይ የሚያደርገው ነገር እጅግ አሰቃቂ ስለነበር ሙሉ የኦሮሞ ህዝብ በአሁን ሰዓት አብዛኛው የኦሮሞ ወንድም እናቶቼ ትግሉን ስለተቀላቀሉ ፍትህ ለቀነን እያሉ ስለሆነ እጅግ አድርጌ አመሰግናለሁ። የኦሮሞ ወንድም እናቶቼ ናቸው እያንዳንዱን መረጃ እያወጡ የሚነግሩኝ እጅግ አድርጌ አመሰግናለሁ። እንግዲህ እኔ ካወጣሁት ፎቶ በኋላ ይሄኛው መጥቷል። ይህታችን እንዴት ይቀጠቅጣት እንደነበረ በታናሽ ወንድሟ ፊት ምን ሲያደርግ እንደነበር ተናግሬ ነበር። ምንድን ነው የሚያደርግ የነበረው ሰክሮ መጥቶ ሊደበድባት አጠፋታለሁ በሚልበት ሰዓትና፣ ተውብ ሲባል ለያዥ ለምን አልቻልም ብሎ ሲተኩስ ወደ ኪችን ላይ ተቦድሷል። ይህን ነገር ተናግሬ ነበር። አሁን ሰው ሙሉ በሙሉ መረጃ እያወጣ እየተቀባበለው ይገኛል። ሮሞ ልጆች አሁን ሙሉ ባለልም አብዛኛው ከቀነኒ ጎን ቆመዋል። መረጃዎች በጣም እየወጡ ነው። ሴቶችን በጣም አቢውዝ የሚያደርግ ባረጌ ነው። ፖርትላንድ ላይ አሜሪካን ሀገር መጥቶ ሴት ልጅን ደብድቦ ሁለተኛ ይመጣል። ሺሻ ቤት ሴት ልጅን አስተናጋጅን ደብድቦ ከዛ በኋላ ሲጠጣ ማለት ነው። ሁለተኛ አሜሪካ እንዳይመጣ ነው የተደረገው። እንደዚህ አይነት መረን የሆነን ሰውዬ እያገዛችሁ ከጎኑ ነን የምትሉ ሰዎች ዛሬ እያፈራችሁ ነው፣ ዛሬ እየተሸማቀቃችሁ ነው። እውነት ከያዝክ አንድ ትበዛለህ፣ ውሸት ከያዝክ በሙሉ መደበቅ ትጀምራለህ። እነራች የምትባል አንተ እከክ አሁን የት ነህ? የት ነው የምትደበቀው? የት ልትገባ ነው? እየተሽለጠለጥክ እያለ ነው። አረል ናውጣና ተናገር